ሰላም ሰላም ውድ ሰላም ቻላል ተከታዮች በሙሉ በያላችሁበት በሰላማችሁ ብዝ ትርፍርፍ ይበልኝ። ሄቨን በሚል በአዲስ ድራማ መተናም ማለት ነው። ክፍል አንድ እንግዲህ ሶሲ እና ቤቲ አሉበት፣ ትንሽ እንከታተላቸው። የዛሬ አበስ ነበር። ችፖይ ሙላ ወገባ እየተባለ የተጨፈረልኝ። ችፖይ ሙላ ወገባ፣ ችፖይ ሙላ ወገባ። ማርሸት ነው ቀለዋ በዚህ አንድ አመት አባቴ ለእኔ በጣም ብዙ መስዋዕትነቶችን ከፍሏል። ቢሆንም ግን ዛሬ ደስታ እንጂ ያዘን ቀን አይደለም። እሱ ለእኔ ጥንካሬ ነው።

ይህ ውፊትሽ ላይ ሀዘንና መከፋት ማየት አይፈልግም። ግን አባቴ በእኔ ምክንያት እንዳትጨርሹ። የኔ ናት። እኔ እንዲከፋኝ ትፈልጋልሽ? ምን ማለት ነው? እኔ እኮ ባልሽ ነኝ። ለዚያውም ውዱና ምርጥ ባሌ። ኦኬ፣ ሌላ ርካሽ ባል አለ ማለት ነው? ልበ ቀላት ነው እንጂ የተጣለዋት ሴት ቤት ሰተት ብዬ የገባት ታየት። እባክሽ የሆነች ዘለጋግ ነገር ለማንም የማጠቅም ሰው እኮ ናት። ይልቁንስ እነሱን ተጠንቀቁ በያቸው

የው ጭካኝ አረምኒ እንደሆነ ቀጥላበታለች ማለት ነው። ክፉ ገጸ ባህሪ ይሷ ተሰጥቷት እንትን ያለች ነው የምትመስለው። አብራት ያደገ የበቀለ ነው የሚመስለው ማለት ነው። እና ቤት መዚጋ የጭካኔ ጥግ ነው የምታሳይበት። ወይ ጎል ቤቲ ምንድን ነው? ቢያንስ አንድ መልካም ነገር ስሪ እንጂ እንዴ! በየሽበት ክፉ ነገር ማየት አለብን? እና እንግዲህ በእነዚህ በባለ ትዳሮች መሃል መጀመሪያ ያመጣቻት ያስተዋወቀቻት እሷ ናት። እና አሁን በአንድ ቀን አስተዋውቂ እንደዚህ ይቀጥላሉ ብዬ አላስብኩም ነበር ብላ ፍቅራቸው አስቀንቷት፣ የነሱ ፍቅር አስቀንቷት፣ እንግዲህ የነሱን ፍቅር ለማደፍረስ ነው ተመልሳ ወደ ቤት የመጣቸው ማለት ነው። እንግዲህ የሰውን ፍቅር ማይመኝ ሰይጣን ነው እንጂ ሰውን ፍቅር ሲያይ ይደሰታል እንጂ፣ እሷ ደግሞ በተቃራኒው ማለት ነው። እንደዚህ ሁና ስታያቸው በጣም የንዴት የቁጭት አላቅም፣ ልጁን ትፈልገው የሆነ አላቅም፣ ብቻ ግን እንደዚህ ሁና በማየቷ ልጅቷ ደስተኛ ሁና በማየቷ ደስተኛ አይደለችም ማለት ነው። እና እዚህ ጋ ስሟ ቤቴ ሮታ ነው። ሮታ ትባላለች ማለት ነው። እርታዬ እንግዲህ ማለት ነው እዚህ ጋር ማውሪ ሆና ነው የመጣችው። ቤቴ ተይ እንጂ አንዳንድ ጊዜማ ጥሩ ነገር ሲል ለኛም ይደብረናል እንዴ፣ ለተመልካች ምን ሁልጊዜ ክፉ አንችማ ላይበት የት ነው እንዳትባይ ማለት ነው። እና እንግዲህ ብሩኬም ደግሞ በአዲስ ስራ መጣ። እንግዲህ ብሩኬማ ያውቀው የለማ አፍላ ፍቅር ላይ ይሰራል። ሶሲም ደግሞ ጽናት ላይ አሁን እንግዲህ ጽናት ድራማ በየሁሉም እንትን እያለ ነው ማለት ነው። ተወዳጅ ነው። እና ውድ ቤተሰቦች እንግዲህ ስለነበረን ቆይታ መልካም ጊዜ ይሁንላችሁ። እስኪ ጥሩ ከሆነ እንግዲህ ፊልሞ እንከታተለዋለን ማለት ነው። አስተማሪ ከሆነ ማለት ነው። እናቴ አባቴ የሚባባልበት ፍቅር እየተሞላበት አዲስ የሶሲ ድራማ ማለት ነው ሄቨን ሄቨን ነው ስሟ። እዚህ ጋር ግን ማለት ሶሲ በጽናት ድራማ ነው ሶሲ የሚባለው እዚህ ጋር ደግሞ ሄቨን